ቤተሰብ ዛሬ ኤሉ በሉዑል ቤት መታ ነበረች። እውነት ለመናገር በጣም አዝና ተከፍታን ያለችው የኔ እናት። አይዞሽ ሉ የኔ ቆንጆ። እውነት ለመናገር እኔ በቲክቶክ ስትመጣ በጣም ደስ ብሎኝ ነበረ ኤሉ። ዛሬ ደስተኛ ሆና መታለች ብዬ ነበረ። ይሄ ቪዲዮ የተቀረሰ ቪዲዮ ነው ይመስለኛል። ቤተሰብ፣ እንዴት እንደዚህ ሆና ደስተኛ ሆና መታ እዚ ጋር ደግሞ በቪዲዮ ስትመጣ በጣም አዝኛለሁ። እውነት ለመናገር እንዶ እኔ ፕራንክን ይመስለኝ ይሄ ነገር ፕራንክን ይመስለኝ እንጂ የእውነት አልመሰለኝም። ደግሞ እናንተም የኮመንተሮችም ያቡ ቀለበት አድርጋላት አድርጋላት አድርጋላት ያላችሁ ይሄው በማል ምን እንደተፈጠረ አያችሁ፣ አያችሁ። ያቡ እኮ ለትዳርም አይሆኑም፣ ለፍቅረኛም አይሆኑም። በቃ አለ አይደለም ልጥበሉ ዳቦ ሲደፋ እንዴት ነው ኮፍ በእጅ ስትመልሱ ይመለሳል? ልክ እንደዛ በሉ ቤተሰብ። በቃ ምንድን ነው የምር እንዴ፣ የምር ኤሉ ከዚህ ልጅ ጋ ብታቁማኔ ደስተኛ ምክንያቱም ምንም ደስተኛ የሆነች አይደለችም። አንድ ቀን ደስተኛ ከሆነች፣ አንድ ቀን ደግሞ የሆን ነገር ይፈጠራል። እስከ ዛሬ ኤሉ፣ እንዴት የሰው ልጅ ሰውን ሳምን ነው እንዴ የሰው ሕይወት የሚገባው እስኪ ቤተሰብ እናንተም በኮሜንት የጻፋችሁ ነበራችሁ፣ ዛሬ ማለት ነው። እና የምር ለኤሉ የሚሆን ሰው አይደለም ያቡ ማለት ነው። በቃ ልቡ ሁለት ቦታ ነው። ምንድን ነው በዚህ ልክ የምር ኤሉን እየጎዳት ነው እያለ አሁን ላይ ማለት ነው። ምክንያቱም በቃ ከሉ ኤሉ ማትፈልግ ከሆነ ለኤሉ ቦታ ማይኖር ከሆነ መውጣት ነው። ለምንድን ነው በዚህ ልክ ልቧን የምትሰብረው ደሞ? በአሁኑ ሰዓት እኮ ትክክለኛው ፎቶሾፕ አለ። እውነት ለመናገር እውነተኛ የሆነ ፎቶሾፕ አለ። በቃ ሁለቱን ለማጣላት የሚያደርጉ ሰው አለ። እንዴት በሰው ወሬ እንዲህ ይሆናል? ቤተሰብ እኔ የገረመኝ ይሄ ነው። አረ በጣም ነው የሚደብረው። እግዚአብሔርን ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ከች ብዬ መጥቼላችኋለሁ ማለት ነው። ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማረግ ቤተሰብ ሆኑ ለማለት ፈልጋለሁ የኔ ውዶች ማለት ነው። እውነት ለመናገር በጣም ደስተኛ ነበርኩ። ሄሉን በቲክቶክ አይቻት በጣም ደስ ብሎኝ እንዶ ዩቱብ ላይ ቪዲዮ ሰርቼ ነበረ።

ማይፈልግ ከሆነ መውጣት ነው። ልቡ የወለወለ ወንድ ለትዳር ማይሆንም በምንም አይጠቅማትም። እውነት ያስታውቃል። ይሄው በዚህ ሁኔታ ማለት ነው። እና ድሮ በጣም ያቡ ለሴት ልጅ ክብራሌ በቃ ምናምን ብዬ ነበረ፣ ግን ሳስብ ሳስብ አሁን ላይ ተጃጃ አለ ማለት ነው። ወንድ ልጅ ቆፍጠን ስል ራሱን ሲያስከበር ደስ ይላል። በቃ ሁሌ በሰው ወሬ ከሆነ መቼም ሄሉ ጋር አይቀጥሉም። በዚህ ሁኔታ ማለት ሁሌ የኤሉ ልብ እንደሰበረ ነው መቀጥሎ ማለት ነው እና እኔ እንጃ። አንዳንዴ ኤሉ ብትወስን ጥሩ ነው። ያቡ እንደዚህ ከሆነ የእሱ ወሬ እየሰማ ከሱ ጋ ከኤሉ ጋ ሚቀጥል ከሆነ በጣም ከባድ ነው። እስከ ዛሬ ኤሉን ሳምን እንዴ? ወደ ኤሉ ህይወት የመጣ ይገርም። ኤሉ እያመነች አይደለ ከሱ ጋ የሆነች ያለችው። እና አላቅም ብቻ እናንተም ራሳችሁ ሀሳብ አስተያየታችሁም እየጻፋችሁ ነበራችሁ በጣም ማመሰገናችሁ የኔ ውዶች ማለት ነው እና ግን ያ ምንም ለኤሉ አይጠቅም ኤሉ ካሁን በኋላ ከሱ ህይወት ብትወጣ እኔ ደስተኛ ነኝ ምክንያቱ ትዳር አልያዘችውም ቀለበት ደግሞ ምንም ትርጉም አይሰጥም እንዴ ከውስጡ ፍቅር ከሌለ ምንድን ነው ቀለበት ስላሰረችው ነው እንዴ ረ እውነት ኤሉን እየጎዳት ነው እንጂ ምንም ምንም ምንም ማለት ነው። እስከ ዛሬ እሱ ወደ ኤሉ ህይወት ከመጣ ጀምሮ ኤሉ አንድ ቀን ደስተኛ ትሆናለች። አንድ ቀን ኤሉ በቃ የሰው ደስታ የሚያስደስታት በቃ ሰው የምታምን ከልብ ሰው የምትወዳው የምር ኤሉ በቃ ተንኮል የላትም ከውስጧ ማለት ነው። እና ለምንድን ነው ሰው አይወጣትም? እውነት ሰው አይወጣላትም። እኔ በጣም ነው የምታሳዝነኝ፣ አንዳንዴ ሲያስብ ማለት ነው እና ብቻ ያቡ ወደ ራስ ተመልሰ። መችም በወሬ ህይወትክም መቀጠላት አትችልም ማለት ነው። ስለዚህ ወይም ከሄሉ ህይወት መውጣት፣ ወይም ሄሉን አምና ከሄሉ ጋር መቀጠል ነው እንጂ በዚህ ልክ ራሱን ዝግ አረ በጣም ነው የሚደብረው። ጌታ እስኪ ሁላችሁም በኮሜንት አሳብ አስተያየታችሁን ጻፉ። ሄሉና ያቡ አንድ ላይ ባይቀጥሉ እኔ ደስተኛ ነኝ። ድሮ ልዑል መጥፎ ሰው ነው ብዬ ነበረ ኬራ አሁን የመጣው ኬራን። ባለፈው ሮቢንን አምጥቶ ሌላ ነገር ፈጠረ። ከዛ ታረቁ። ኤሉ ግማሽ ከሃምሳ ከሃምሳ ስላለች ነው ሙሉ ልቤ ለሱ አልሰጠውም ብሎ ብላ በተናገረችው ነው ወይስ ምንድነው ችግሩ? ወይ ኤሉ ይህ ነገር ተፈጥረዋል ብሎ እኮ መናገርም ይችላል እኮ ቤተሰብ። በዚህ ልክ ምንድነው አረ፣ ወንድ ልጅ እንደዚህ ሲሆን ያስጠላል። እግዚአብሔርን ዘጋን ዘጋን አሁንስ? በዛ ሄሉ ሌላ ከሱ ህይወት ሌላ ወንድ የላትም። ከየት ነው ለመናገር ይሄ ልጅ ለምርጫ ይጃለ ብላለች ባለፈው ማለት ነው። እና እሱም ቪዲዮ ሰምቶኑ ኑ ወይስ የሆነ ሰው እውነቱም፣ በሁን ሰዓት እኮ ሰውና ሰው ማጣላት የሚወድ ሞልቷል። ዝምብሎ ከመሬት ተነስቶ ሰው የሚያጣላ አሁን ላይ በጣም በዛ። የሰው ወሬ ሰምቶኑ ወይስ ለምን በዚህ ልክ እንደዚህ መሆን ይቻላል? እኔ ገረሜ ይሄ ነው ጥያቄ ሆነብኝም፣ ይሄ ነው ጋይስ። አረ በጣም ነው የሚያስጠላ እንደዚህ ወንድ ጥርግ ብሎ እኔ ምንም አይመስለኝም። እውነት እንዶ ከኤሉ ህይወቱ ውጥጥ በለው ወጣ ምንም አጠቅም። እግዚአብሔርን አይመስላችሁም? ቤተሰብ በተሰብ እንደ ጮጓራ ለጥ ያደረጋት እሷን ካላመናት ምንድን ነው ነገም ወደ ትዳር ገብታ ካገቡ በኋላ ወይም ካረገዘችም በኋላ ጥሎስ ከሄደስ አስባቸዋል በጣም ነው የሚደብሩ። ጌታ እንዴ በጣም በጣም አበዛ ያቡ ተብዩ ማለት ነው። በተላለ ኤሉ ክብር ይኖርክ እንዴ፣ የሆነ ነገር ከሰማ መናደድ፣ የሆነ ነገር ማረግ እ እንዴ እሊ መግባት እኮ ጥሩ አይደለም። ቁጭ ብላ ወይን ኤሉ እህ ነገር ተፈጥሮ እውነት ነው ብሎ መጠየቅ ይቻላል አይደል እንዴ? ቤተሰብ ግዴታ ሁሉም ነገር ካሜራ ፊት ለፊት መውጣት አለበት? ሰው ስልክ ተደው